ለእነርሱና ለአሕዛብ ምስክር እንዲሆን የምትናገሩትን፣ በዚያች ሰዓትም ይሰሩሃልና እንዴት ወይስ ምን እንድትናገሩ አትጨነቁ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን አባት ልጁንም ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይም ይነሳሉ ይገድሏችሁማል። በሁሉ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። ሰማይና ምድር ያልፋል ቃሌ ግን አያልፍም፣ አለ ጌታ ለደቀ መዛሙርቱ። እሺ ምዕመናን፣ በመርሃ ግብራችን መሰረት ፕሮግራማችንን በጸሎት ጀምረናል። አሁን አንድ ዝማሬ እናደርግና ከዚያም በኋላ ወደሚቀጥሉት ፕሮግራሞች እንሄዳለን። የደስታ ቀን እንዘምራለን፣ የሀዘን ቀን እንዘምራለን። በዚህ ጨለማ ዓለም በምንኖርበት በማንኛውም አይነት ነገር ነፍሳችን ከስጋችን ተዋህዳ ሳለች ምስጋና እናቋርጥምና ሁላችንም ከመዘምራን ወንድማችን ከመዘምሩ ወንድማችን ተመስገን ጋር ሆነን አንድ ዝማሬ አብረን እንዘምራለን፣ እና በዚህ በመቀጠል መድረኩን ለወንድማችን ኢትዮጵያ ሰላም ሽግዛት እግዚአብሔር ታዛ ሀገሬ ሰላም ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም እሽብዛ ተጠለይ በእግዚአብሔር ታዛ አገሬ ሰላም እሽብዛ ተጠለይ በእግዚአብሔር ታዛ ከሚራራል ፍቅር ከሆነ ዘላቂ ሰላም ከእግዚአብሔር ይህን ወቅይ ይህን ተረዲ በልብሽ ጉልበት ለርሱ ስገጂ። ኢትዮጵያ ሰላምሽ ይብዛ፣ ተጠለይ እግዚአብሔር ታዛ። ሀገሪ ሰላምሽ ይብዛ፣ ትጠለይ እግዚአብሔር ታዛ። በሰይፍ ያልቃሉ ሰይፍ የሚያነሱ

ስለ ዝማሪያው ተያር አምላካችን ክብርና ምስጋና ይግባው። የሰማዕታቱ ረዴት በረከት በሁላችን ላይ ይደርብን። ከዚህ በመቀጠል በመርሃ ግብራችን መሰረት የየአቅቢያ ቤተ ክርስቲያን ይህንን ጉባኤ ለማድረግ ሲተባበሩ የነበሩ አቅቢያ ቤተ ክርስቲያና ተወካዮች ሁለት ሁለት ደቂቃ ንግግር ያደርጋሉ። በቅድሚያ ፅራራያም ቅድስት ማርያም ተወካይ የሆናችሁ ወደዚህ በመቀጠል የቅዱስ ሚካኤል እና ከዚያም በኋላ በመቀጠል የደብረ ሰላም መድኃኔዓለም ተዘጋጅታችሁ ቆዩ። የተከበራችሁ ካህናት፣ እንዲሁም ዛሬ በዚህ ባዘን ለመግለጽ የተሰበሰባችሁ ኢትዮጵያውያን ወንድሞች፣ እህቶች እንኳን ደህና መጣችሁ። ኃይሌ እግዚአብሔር ነው ማዳን እግዚአብሔር ያለ ዘማሪው ዘምሮልናል። እኛ ኃይላችንም አዳኛችንም የነገ ተስፋችንም እግዚአብሔር ነውና በሱ እስከ ዘላለም ድረስ እንመካለን። ኢትዮጵያ ውስጥ በአሁኑ ሰዓት እየሆነ ባለው በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየተደረገ ያለውን ነገር በእጅጉ እየተቃወምን እግዚአብሔር ይህንን ነገር በጊዜ እንዲያቆምልን እና ሀገራችን ወደ ነበረ ክብሯ ወደ ነበረ ሰላሟ እንድትመለስ የሁላችንም ጸሎት ነው። እና ይህን ነገር በሚደረግበት ይህን ነገር በመቃወምም በገንዘብም፣ በማንኛውም ነገር በዳግማ የትክሸን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅድስት ማርያም ቤተክርስቲያን ስም ለዚህ ነገር ሁልጊዜ ከጎን እንደምንቆም በቤተክርስቲያኑ አባላት ስም ለመግለጽ እወዳለሁ። ዚያብሔር ሀገራችን እና ቤተክርስቲያኖች እንጣብቅልን። እናመሰግናለን ወንድማችንን። በመቀጠል መዳህን ያለው ከደብረ ሰላም መዳህን ያለው ቤተክርስቲያን ተወካይ ሆናችሁ እሺ። ምስቱን አባቶቻችን የተከበራችሁ አይንተ እግዚአብሔር ካህናት በዚህ የተገኛችሁ የክርስቶስ ቤተሰቦች ሁላችሁም እንደምናመሻችሁ ይህንን አጭር መልእክት ተቀብላችሁ በዚህ ቦታ ጋር የተገኛችሁ ሁላችሁንም ለማመስገን እንወዳለን። ዛሬ ጀመር ነው እንጂ የምንጨርስበት አይደለም። በፊት ሲጀመር ታስታውሱ ከሆነ በቤተ ክርስቲያናችን አማራና ኦርቶዶክስ እናጠፋለን ተብሎ ተጀመረ። ከዛ ከተወሰነ ጊዜ በኋላ በአሁኑ ሰዓት ኦርቶዶክስ የሆነ የየትኛውን ብሔር እየተገደለ ነው ያለው። ስለዚህ ከዚህ ሰዓት ጀምሮ ሁላችንም አንድ ላይ ሆነ ስለ ቤተ ክርስቲያናችን እግዚአብሔር አምላክ ሰላምን እንዲያመጣልን። በቤተ ክርስቲያናችን በፊት እንደዚህ አይነት ችግሮች በተፈጠሩ ጊዜ አንድም ሁለትም ካህናት ሲገደሉ እግዚኦታ ይደረስ ነበር። ከዚህ በኋላ በሁሉም ቤተ ክርስቲያን አባቶችን ብጠይቀው በተጠናከረ ሁኔታ እግዚኦታችን ሁልጊዜ ጊዜ ከቅዳሴ በኋላ እንዲቀጥል እግዚአብሔር ነው ትልቁን ነገር የሚሰራለን። እዚህ ሀገር ላሉት መንግስታት ደግሞ የምናሳውቀው ዛሬ በዚህ ሰዓት የተደረገበት ምክንያት ብዙ ሰው አይገኝም፣ ግን እዚህ ጋር ስብሰባ ስላለ ሰዎች በሚገኙበት ሰዓት ላይ ድምፃችንን ለማሰማት ነው። ስለዚህ ከዚህ በኋላ በበለጠ ተጠናክረን ሁላችንን በየ ቤተክርስቲያናችን በግል ጸሎታችንን ቤተክርስቲያናችንን፣ ወገኖቻችንን እያሰብን ጸሎት እንድናደርግ ከዚህ በበለጠ ደግሞ ለመስራት አባቶቻችንን እግዜር አምላክ ያበርታለን። የተረፉትንም የሚጠብቅልን እግዜር ስጥልን። እሺ። የደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ተወካይ አባቶቼ ወንድሞቼ ወንድሞቼ በዚህ አጭር መልዕክት ተሰብስባችሁ የጎዳቻችን ሐዘን እንደ ራሳችን አይተን የተገኘን ኦርቶዶክሳውያን በደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ሰበካ አስተዳደርና ምእመናን ስም እኛም ድምፃችንን የኦርቶዶክሳውያን ሞት ይብቃ ብለን ድምፃችንን ለመሰማት እዚህ ተገኝተናል እና ከዚህ በፊትም እንደተነገረው ይሄ ድምፃችን በዚህ እንዳያበቃ በጸሎቱም በተቃውሞም ለሚመለከተው ክፍል ሁሉ በማስተላለፍ የኦርቶዶክሳውያን ሞት እንዲቆም እንዲያበቃ ድምፃችንን አሁንም እዚህ እናሰማለን። እግዚአብሔር ተዋጊ ነው። እግዚአብሔር ይዋጋልን ከማለት የዘለለ የምለው የለም። እዚያ ርስትን አመሰግናለሁ። እሺ እንደምን አረፈዳችሁ። ሁላችሁም አንዴ ዞር ብትሉ ከዛ የሚታይ ቢል ቢልቦርድ አለ። እንግዲህ በሀገራችን ኢትዮጵያ የደረሰ ያለውን መከራ የሚያሳይ ነው። ስክሪኑ እዛ በሰፊ የሚታየው ስክሪን በመንገድ ላይ የሚያልፍ መኪና፣ ህዝቡ ያለው ችግር እንዲረዳ የተዘጋጀ ነው። በዛ በኋላ ሜዳ ላይ የሚሄድ ሰው ሁሉ ያንን እያየ ነው እየመጣ ያለው። ያ ተዘጋጅቷል። ይህን ለማሳወቅ ነው። ከዚህ በመቀጠል ወደነው ጃይር ወጣ ስልልም የምንጎበኘው ይሆናል። ይህንን ጉባኤ ያልተሳተፉ ሰዎች፣ የዓለም ህዝብ ሁሉ ይህንን እንዲረዳ የሚደረግ ጥረት እንደሆነ ሁላችሁም እንድትገነዘቡልን ነው። ከዚህ በመቀጠል ከመንበረ ጸባኦት ቅድስት ስላሴ ቤተክርስቲያን። እሺ፣ በመጨረሻ ደግሞ ከብስራተ ገብርኤል ቅዱስ ገብርኤል ቤተክርስቲያን ተወካይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ አባቶች ካህናት፣ አባቶችና እናቶችና ወንድሞችና እህቶች በእግዚአብሔር ስም እንድንዋላቸው ስለምናመሻቸው እጅግ በዚህ ብርድ

እና በእውነት በዚህ ስለተገኛችሁ ሁላችን በዚህ ተገኝተን በእውነት ሞት ይቁም ለሀገራችን ሰላም ይምጣ ብለን በዚህ እንድንጸል የፈቀደን የቅዱሳን አምላክ ስሙ ለዘላለም የተመሰገነ ይሁን። ሺ እናመሰግናለን ወገኖቻችን ከዚህ በመቀጠል አቀር ያለ መልእክት መምህራችን ከመልአከ ሰላም ከስደየኔ እንሰማና ይሄን ፕሮግራም ለማዘጋጀት የማህበረሰብ ተወካዮች ብዙ ደክመዋል፣ ወጥተዋል። ከዚያ በመቀጠል እነሱ የሚሰጡትን ማሳሰቢያዎች በጥቡና እንድንሰማና ይሄ ጅማሮ ነው እየተባለ ነው። ምክንያቱም መከራው ቀጣይ ስለሆነ ተጠናክረን ተተባብረን ምን ማድረግ እንዳለብን ይህንን ሲያዘጋጁ የነበሩ ወንድሞች፣ ወጣ ገባ ሲሉ የነበሩ ወገኖች ያሳስቡናል። ከዚያ በፊት ግን መምህራችን የሚያስተላልፉልን መልዕክት እንስማ።